ሰላም ጋይስ እንዴት ናችሁ? ደና ናችሁ ወይ? በሌላ ቪዲዮ ዛሬም ተመልሼ መጥቻለሁ። ዛሬ ላውራችሁ የምፈልገው ነገር ምን መሰላችሁ? ሰሞኑን የሆነ ቻሌንጅ ጀምሬ የነበረ ኦልሞስት አሁን ሁለት ወር ሊሆነኝ ነው። በሁለት ወር ውስጥ እስካሁን ድረስ ማለት ነው፣ ያንን ቻሌንጅ ቀጥዬበት በጣም አሪፍ የሆነ ፕሮግረስ እያገኘሁበት ነው። ማለትም ራሴ ላይ በጣም አሪፍ የሆነ ለውጥ እያየሁበት ነው። ስለዚህ ጋይስ ይሄ ቻሌንጅ ምንድን ነው? ምን አገኘሁበት ጠቅሞኛል ወይ ወርቶኛል ወይ እናንተስ ቢጀምሩት አሪፍ ነው ወይ፣ ያንን ቻሌንጅ የሚለውን ነገር ምነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰው ከዛሬ ሁለት ወር በፊት የሆነ ቻሌንጅ ለራሴ ጀመርኩኝ። ያም ቻሌንጅ ምን ነበር ነበር መሰላችሁ? ሾርት ፎርም ኮንተንት አለ አይደል? ሾርት ፎርም ኮንተንት ማየት አቆምኩኝ። ኦፍ ኮርስ ኮንተንት ክሬተር የሆናችሁ ሰዎች ልትኖሩ ትችላላችሁ። ቲክቶክ የምትሰሩ ሰዎች ልትኖሩ ትችላላችሁ። ኢንስታግራም ላይም ፖስት የምታደረጉ ሰዎች ልትኖሩ ትችላላችሁ። እኔም ከነዛ መካከል ነበርኩኝ። እያልኩኝ ያለሁት ፖስት የምታደረጉ ሰዎች ልክ አይደላችሁም አይደለም። ነገር ግን ዝም ብላችሁ የማይሆን ኮንተንት ኮንሲ የምታደረጉ ሰዎች ልክ አይደላችሁም እያልኩኝ ነው። እናንተ ደግሞ መምረት ትችላላችሁ። እና ከዛሬ ሁለት ወር በፊት ሾርት ፎርም ኮንተንት ማየት አቆምኩኝ። ለምን አቆምኩኝ ማለት ሾርት ፎርም ኮንተንት ምን ጎዳኝ ለምንድን ነው ያቆምኩት ካላችሁኝ ምንም ነገር ለማድረግ ጊዜ አልነበረኝም። የመጀመሪያው ላይ ለማንበብ፣ ኤክሰርሳይስ ለማድረግ፣ ቤተክርስቲያን ለመሄድ ሕይወቴ ላይ አስፈላጊ ናቸው የማስባቸውን ነገሮች ለማድረግ ምንም አይነት ታይም አልነበረኝም ምክንያቱም ሶስትና አራት ሰዓት ምንም ነገር ሳልሰራ ቲክቶክ ላይ ሊሆን ይችላል፣ ኢንስታግራም ላይ፣ ዩቲውብም ሁሉ ሾርት ፎርም ኮንተንት ጀምሯል፣ እዛ ላይ አጠፋ ነበረ። ስለዚህ ምንም ታይም አልነበረኝም አስፈላጊ ናቸው የምላቸውን ነገሮች ለማድረግ። የመጀመሪያው ምንም ታይም አልነበረኝ። ሁለተኛው ደግሞ በጣም አጭር የሆነ አቴንሽን ስፓን አልነበረኝ አቴንሽን ስፓኔ በጣም አጭር ነበረ። ለረጅም ሰዓት ፎከስ አድርጌ መስራት አልችልም። ለረጅም ሰዓት ፎከስ አድርጌ ማንበብ አልችልም። አእምሮ ዲስትራክትድ ይሆናል። ለምሳሌ ጥናት ከመጀመሪ በፊት የሆነ ቲክቶክ ቪዲዮ ማየት ከጀመርኩኝ፣ ጥናት ልጀምር ካልኩኝ የማስበው ስለዛ ነው፣ ስላየዋቸው ቪዲዮዎች ምናምን። ብቻ ሙሉን ባላስታውስም፣ ነገር ግን እዛ ጋር ሞር አቴንሽንን የወሰደውን ነገር ነው እማስበው። ስለዚህ ያም ብቻ ሳይሆን ረጅም ሰዓት ከማሳለፍም የተነሳ አጭር የሆነ አቴንሽን ስፓን ነበረኝ። ለረጅም ሰዓት ማንበብ አልችልም፣ ይሰለቸኝም። ከዛ አሁንም ቶሎ ብዬ ቲክቶክ ውስጥ ገባለሁኝ ማለት ነው። ስለዚህ አጭር የሆነ አቴንሽን ስፓን ነበረኝ። ሶስተኛውና በጣም ወሳኙ በጣም ወሳኙ በጣም እቸገርበት የነበረው ነገር ምን መሰላችሁ? በጣም በጣም ሪግሬት አደርጋለሁ። ላይክ ሶስትና አራት ሰዓት ምንም በማይጠቅመኝ ነገር ታይሜን ዌስት እያደረኩ በቃ። ሁላችንም አሁን የምናስበው ህይወት አለ አይደለም? እንደዚህ ብሆን እንደዚህ ባሳካ ይህንን ብገዛ፣ እንደዚህ አይነት ህይወት ነው መኖር የምፈልገው። እንደዚህ አይነት ህይወት ሳይሰራ ነው የሚመጣው። እንደዚህ አይነት ህይወት ሶሻል ሚዲያ ላይ አራት እና አምስት ሰዓት የሆነ የማይረባ ኮንተንት ኮንሱም ከማድረግ ነው የሚመጣው። ኖ። ስለዚህ ጭንቅላቴ ያንን ያቅ ስለነበረ ምን ያው፣ በቃ ራስሽን አታታይ፣ ምንድነው የምትዩ፣ ላይክ እዚህ ጋር እኮ በማይረባ ነገር ሰዓትሽን እያጠፋሽ ነው። እንዴት አርገሽ ነው አንቺ ስኬታማ የምትሆኑ ነው? እንዴት አርገሽ ነው የምትፈልጊውን ነገር ማስተካከት የምትዩ? እና እንዳልኳችሁ ነው ያንን ጊዜን ካጠፋሁኝ በኋላ በጣም በጣም በቃ ጸጸቱ ይሰማኝ ነበረ፣ ለምንድን ነው እንደዚህ ያደረግኩት እያልኩኝ በጣም ጸጸት ነበረ። አራተኛውና በጣም ወሳኙ አብዛኞቻችን በጣም እየተቸገርንበት ያለው ነገር ሪሌሽንሺፕ ያላቸው ሰዎች ሪሌሽንሺፓቸውን ኮምፔር የማድረግ ነገር ውስጥ እየገቡ ሌሎች በቃ ሌሎችን ከራሳችን ጋር ኮምፔር ማድረግ። የሷ ፍቅረኛ እኮ እንደዚህ ይገዛላት እንዲያደረገላት የእኔ የኔ ግን በዚህ ያደርግልኝም አይ ዶንት ኖው ግን እንደዛ አይነት ነገር አለ። ስለዚህ ላይክ ኮምፔር ማድረግ ውስጥ እንገባለን። እሷ እንደዚህ ትለብሳለች እሷ በእኔ እድሜ ላይ ሆና ይህንን ይህንን ነገር ታደርጋለች፣ እኔ ግን በቃ ወደ ኋላ ቀርቻለሁ እያለን ራሳችንን ህይወታችንን የሆነ ውድድር ውስጥ እንከታለን። ከዛ በኋላ ህይወታችን ደስታችን እየቀነሰ ይመጣል ማለት ነው። ስለዚህ ይህንን እኔ እንትን ብየዋለሁ። ላይክ ኦቪስሊ ያየሁት ነገር ነው። ሾርት ፎርም ኮንቴንት በሚጠቀም ሰዓት በጣም እቸገርባቸው የነበሩ ነገሮች ናቸው። አቴንሽን ስፓኔ በጣም አጭር ነው። ከዛ በጣም ጸጻት አለኝ። ከዛ ራሴን ኮምፔር ማድረግ ጀምራለሁ። በቃ እነዚህን የመሳሰሉ ነገሮች አሉ ማለት ነው። ሜቢ እናንተም አስተውላችሁታል ብዬ አስባለሁኝ። ዋናው ነገር ምንድን ነው አሁን እዚህ ጋር? ሶ ያንን ከአቆንኩኝ በኋላ ለውጥ አየሁኝ ወይ ወደሚለው ጥያቄ ስመጣ፣ ኤስ ለውጥ አይቻለሁ። ላይክ ለረጅም ሰዓት የሆነ የሆነ ነገር ላይ ቁጭ ማለት እችላለሁ። ሁላችንም የሆነ ነገር ላይ ፎከስ የምናደርግበት ታይም አለ። አንዳንዱ ሰው ሁለት ሰዓት ፎከስ አርጎል ሊሰራ ይችላል፣ አንድ ሰዓትም ፎከስ አርጎል ሊሰራ ይችላል። ነገር ግን እስከምችለው ያክል ፎከስ ማድረግ እችላለሁ ከዛ ያን መስራት ያለብኝ ነገር ካለ እሰራለሁኝ። እንደዚህ ለእናንተ ኮንተንት ክሬት ማድረግ ብፈልግም ታይም አገኛለሁኝ ማለት ነው። ነገር ግን ቁጭ ብዬ ሶሻል ሚዲያ ላይ ስክሮል ማድረግ ከሆነ ጊዜ የለኝም እኮ፣ ሳልቀርጭ ወይኔ መቅረጽ ነበረብኝ እያልኩኝ ራሴን ድጋሚ መውቀስ ይሆናል። ስለዚህ ለእናንተ ኮንተንት ክሬት ለማድረግ ታይም አገኛለሁኝ ማለት ነው። ስለዚህ እንዳልኳችሁ እኔ ብዙ ለውጥ አግኝቻለሁ። አቴንሽን ስፓን ጨምሯል። ጊዜ እንደዚህ አጠፋሁኝ ብዬ ሪግሬት ማድረግበት ነገር የለም ራሴን እማይሆን ኮምፒቲሽን ውስጥ አልከትም። እማይሆን ላይክ ኦፍኮርስ አንዳንድ ጊዜ ሊያስፈልግ ይችላል። ሌላን ሰው አይታችሁ ኦ ይህንን ነገርማ ማስተካከል አለብኝ፣ እዚህ እዚህ ነገር ላይማ ጎበዝ መሆን አለብኝ ብላችሁ ጎበዝ ተማሪ ልትሆኑ ትችላላችሁ። ላይክ ልትማሩ ትችላላችሁ ከሌላ ሰው። ነገር ግን አላስፈላጊ የሆነ ኮምፒቲሽን ወደ ቅናት ነው የሚመራንና ሰው እነዛን ነገሮች እንድቀንስ አግዞኛል። ራሴን ኮምፒቲሽን ውስጥ መክተት ቀንሻለኝ። ስለዚህ ላይክ፣ ህይወቴንም እንድመለከት፣ ምን ላይ ነኝ ያለሁት፣ እዚህ ምን እያረኩ ነው፣ ቀጣይ ምንድን ነው ማድረግ ያለብኝ የሚለውንም ነገር በደንብ አድርጌ እንዳስብ ለራሴ ታይም አግኝቻለሁኝ። ይሄንን የምታዩ ሰዎች ካላችሁ ይሄንን አድርጎ ሾርት ፎርም እኮ ተታቆሙ ምናምን ብዬ እኔ እናንተ ላዛችሁ አልችልም፣ ልመክራችሁ አልችልም። ነገር ግን እኔ ያየሁትን ለውጥ ራሴ ላይ ያገኘሁትን ለውጥ ለእናንተ ሼር እያረኩ ነው። እና ሰው ወዳኝ የምትሉ ሰዎች ካላችሁ ለትንሽ ጊዜ ብሬክ ብትወስዱ፣ ጠቀሚኝ የምትሉ ሰዎች ካላችሁ ጉድ ፎር ዩ፣ እንደፈለጋችሁ ቀጥሉበት። ነገር ግን ተረጋግታችሁ ለማሰብ ነው ያልኳችሁን ነገር ለማየት ሞክሩ፣ ለማቆም ሞክሩ። ሰውኔ ሁለት ወር ሆኖኛል። በጣም ደስተኛ ነኝ፣ ደስ ብሎኛል። ሜቢ ደግሞ ቲክቶክ ላይ መጣም ከሆነ ለእናንተ ፖስት ማድረግ ሊኖርብኝ ይችላል። ፖስት አደርጋለሁ፣ ፖስት ማድረግ አይቀርም ብዬ አስባለሁኝ። ስለዚህ በተሻላችሁ መጠን ለመቀነስ ሞክሩ፣ በተሻላችሁ መጠን ሾርት ፎርም ኮንተንት ለመቀነስ ሞክሩ። እኔ አሁን ላይ ባለውበት ሁኔታ ዲሳይድ አደረኩት ነገር ምንድነው፣ ሾርት ፎርም ኮንተንት በትንሽ ጊዜ ላቁም ላይክ በሚለው ነው። ነገር ግን መርጣችሁ ማየት ትችላላችሁ። መርጣችሁ የሚጠቅማችሁን ኮንተንት ኮንሱም ማድረግ የሚችሉ ሰዎች ካላችሁ እንደዛ ማድረግ ትችላላችሁ። ራሳችሁን ኮንትሮል ማድረግ የማችሉ ሰዎች ከሆናችሁ ግን ማቆም ትችላላችሁ። ሌላው እዚህ ጋር በጣም የረሳሁት ነገር በጣም በጣም በጣም ለነግራችሁ የምፈልገው ሾርት ፎርም ኮንተንት ላይ ማለት ነው። ምንም ነገር ሳሰሩ እንደሰራችሁ እንዲሰማችሁ ያደርጋል። ይሄ ዶፓሚን የሚባል ነገር አለ። ያንን የሆነ ጓደኛ እንደውም እየነገረኝ ነበር ናቹራል ዶፓሚን እና አርቲፊሻል ዶፓሚን ምናምን እያለ ብቻ እየነገረኝ ነበርና ሶ ዶፓሚን የሚባል ነገር አለና፣ ላይክ እኔ በጣም በጣም ችግርበት የነበረው ነገር ምን መሰላችሁ? አንድም ነገር አልሰራው በቀን ውስጥ ማለት ምንም ነገር አላደረኩም። ከዛ የሆነ እኔ ደግሞ ችግር ሳይሆን ላይክ እመለከት የነበረው ላይክ ይሄ አስተማሪ የሆኑ ኮንተንቶች ናቸው እንዳለ እኔ ዩቲብን ብከፍቱም ቲክቶክን ብከፍቱም ይመጣላችሁ ስለ ሰልፍ ኢምፕሩቭመንት ምና የሚያወሩ የሚያወሩ ሰዎች ናቸው። እና ያንን ቁጭ ብዬ እና በቃ የሚሰማኝ የነበረው እንዴት ነው ራሴ ላይ የሆነ ነገር እያስተካከልኩ እንደሆነ ራሴን እየለወትኩ እንደሆነ ነበር ይሰማኝ የነበረው ነገር ግን ልክ አይደለም ላይክ ሳትሰሩ እንደሰራችሁ እንዲሰማችሁ ያደርጋልና ያንንም ተጠንቀቁበት። ያው ልጨምርላችሁ ብዬ ነው ልጨምርላችሁ ብዬ ነው። አቁም እያልኳቸው አይደለም። እኔም ለተወሰነ ጊዜ ብሬክ ወስጃለሁ። ያ ብሬክ በጣም ጠቅሞኛል። ስለዚህ እናንተም ያንን ብታዩት ብዬ ነው። ሼር ማድረጋችሁ ስለመወዳችሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ምን ማድረግ እንዳለባችሁ ታውቃላችሁ። ጋይስ ሳብስክራይብ አድርጉ። ቪዲዮን ከወደዳችሁት ላይክ አድርጉት። በቀጣይ ቪዲዮ እንገናኛለን። ይጠቅመዋል ብላችሁ የምታስቡት ሰው ካለ ደግሞ ሼር አድርጉለት። እዚጋ ወይ እዚጋ በሚመጣላችሁ ቪዲዮ እንገናኝ። ተርቆዩ